ኢራን የአሜሪካን ጦር ቤዝ በሚሳኤል መደብደቧ ታውቋል። አሜሪካ ለእስራኤል ወግና ካጠቃችኝ ዝም ብዬ አልመለከትም፣ የአጸፋ እርምጃን በአሜሪካ ወታደራዊ ቤዞች ላይ ያካሂዳለሁ ብላ ስታስጠነቅቅ የነበረችው ኢራን ከሰሞኑ በአሜሪካ ቢቱ ቦምብ ጣይ አውሮፕላን መደብደቧን ተከትሎ ራሴን ለመከላከል ሁሉንም አማራጭ ይጠቀማለሁ ስትል እንደነበርም የሚታወስ ነው። የተባለው አልቀረ እንግዲህ እነሆ ከደቂቃዎች በፊት ስድስት ሚሳይሎችን ኳታር ወደሚገኘው የአሜሪካ የጦር ቤዝ መተኮሷ ተረጋግጧል። በዝርዝር የደረሰው ጉዳት ይፋ ባይደረግም ኢራን የአሜሪካን የወታደር ካምፕ በኳታር አህዱ ብላ ጀምራለች። በሶሪያ ዋና ከተማ ደማስቆ ደዌላ ሰፈር ውስጥ በሚገኘው ቅዱስ ኤልያስ ቤተክርስቲያን ላይ አጥፍቶ ጠፊ ባደረሰው ጥቃት ቢያንስ 22 ሰዎች ሲሞቱ ከ63 በላይ የሚሆኑት መቁሰላቸው ተገልጿል። ጥቃቱ የተፈጸመው በግሪክ ኦርቶዶክስ ቤተክርስቲያን ላይ ሲሆን እሁድ በጸሎት ሰዓት ምዕመናን ባሉበት ነው ተብሏል። የሀገር ውስጥ ጉዳይ ሚኒስቴር በሰጡት መግለጫ ከአይሳይስ አሸባሪ ቡድርጋን ግንኙነት ያለው አጥፍቶ ጠፊ በዋና ከተማ ደማስቆ ድዌላ አካባቢ በሚገኘው የቅዱስ ኤልያስ ቤተክርስቲያን ውስጥ በመግባት ተኩስ ከከፈተ በኋላ በተቀጣጣይ ፈንጂ ራሱን አጠፋ ሲሉ ሁኔታውን ገልጸዋል። የሟቾቹ ቁጥር ከዚህም በላይ ከፍ ሊል እንደሚችል ነው የገለጹት። ከ24 ሰዓት በፊት ትራምፕ የኖቤል ሽልማት ይገባቸዋል ብላ በእጩነት ጠቁማ የነበረችው ፓኪስታን ዛሬ ሀሳቧን ቀይራ ዶናልድ ትራምፕ ኢራንን መደብደባቸውን ማውገዟን ብሉምበርግ ዘግቧል። በትናንትና ሁለት የፓኪስታን ዜጎች ከኢራን ጎን እንቆማለን በሚል ሰላማዊ ሰልፍ አካሂደው ነበር። አሜሪካ በኢራን የኒውክሌር ማበልጸጊያ ማዕከላት ላይ የቦምብ ድብደባ ከመፈጸሟ በፊት ኢራን ወሳኝ የተባሉ የኒውክሌር ማበልጸጊያዎቿን ማሸሿን የሳተላይት ምስል ይፋ ያደረገች ሲሆን፣ ሞሳድ ኢራን ከኒውክሌር ማበልጸጊያ ማዕከሎቹ ያሸሸችውን የበለጸገ ዩራኒየም የት እንደደበቀችው በደንብ እናውቃለን፣ ከኛ አይን እየተሰወረ የለም ብሏል።